በራያ ግንባር በላያቸው ላይ በሚር መሰመሰው ሶስት ሰው አልባ አውሮፕላን ድሮን ከአርብ እለት ጀምሮ ከ19 ጊዜ በላይ ጥቃት ቢፈጽምም ከመጤፍ ሳይቆጥሩ በላያቸው ላይ የሚያጓራውን አራት ጀኔራል መድፍና በርካታ ዙ 23 እንዲሁም ሞርተርና ቢኤም ከመጤፍ ሳይቆጥሩ ከምሽግ ምሽግ እየተወረወሩ ታላቅ ገድል ፈጽመው ውለው አድረዋል ሲል ምኒልክ እዝ ገልጿል። የሰሜን ምስራቅ እዝ 49ኛ ክፍለ ጦር የሆነችው ከስታፍ አባላትና ምናልባት ከጥቂት ሰራውት በስተቀር ዶጋመድ ሆናለች። በተጨማሪም የሪፐብሊካን ጋርድ እያለ ራሱን የሚጠራው ማዘዣ ጣቢያውን አላማት አድርጎ የነበረው ቅልብ ኮማንዶ በራያ ማሽላ ማሳ ስር አስከሬኑ ተነስንሷል ተብሏል። በአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ልጅያ ሱኮር ስር ከሚገኙት ከራምቦ ክፍለ ጦርና ከራሳሊ ክፍለ ጦር የተወጣጡ አሃዶች ጥቅም 8 ቀን 2018 ዓ ም ከንጋት ጀምሮ ውርጌሳ ላይ ባደረጉት ውጊያ ሙትና ቁስለኛ ካደረጓቸው ከ20 የጠላት ታጣቂዎች በተጨማሪ ከ15 በላይ የሚሆኑትን ማርከዋል። ይህ በእንዲህ እንዳለ ደብረ ዘቤት ስምምነት የተሰኘ የፋኖ አንድነት መደረጉ ተ ገልጿል። በመቄት ወረዳና ና አጎራባቾች አካባቢ በተበታተነ አደረጃጀትና መዋቅር ላይ የነበሩ ፋኖዎች የአማራ ፋኖ ብሔራዊ ኃይል አፋባሀ ምስራቅ አማራ ቀጠና ምኒልክ እዝ የስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ አራጋው ያለውና የእዙ ፖለቲካ መኮንን መምህር ጋሻው ሙልጌታ በተገኙበት ጥቅምት 7 ቀን 2018 ዓ.ም በጥንታዊቷ ባለቀደምት ታሪኳና ስትራቴጂክ የጦር ቦታ በሆነችው ደብረ ዘቢጥ ባደረጉት ውይይት አንድነታቸውን አብስረዋል። በቀጣይ የአደረጃጀቱን ስያሜና የአመራር መዋቅሩን ሰርተን ይፋ የምን እናደርግ ይሆናል ሲል የአማራ ፋኖ ብሔራዊ ኃይል አፋ ባሃ ምኒልክ እዝ ገልጿል። ከሁለት ዓመት በላይ በመከላከያ አገዛዝ ስር የወደቀው አማራ ክልል በማዕከላዊ ጎንደር እና በኮንደር ከተማ 54 የብልጽግና አመራሮች፣ የጸጥታና የፖሊስ አመራሮች በመከላከያ ሰራዊት ሰሜን ምዕራብ እዝ 54ኛ ኮር አዛዥ ብርጋዴር ጄኔራል ሙላው በየነ ትእዛዝ ትናንት ቅዳሜ ጠዋት ጀምሮ በቁጥጥር ስር እንዲውሉ ተደርጓል ሲሉ ምንጮች ገልጸዋል። በቁጥጥር ስር እንዲውሉ የተደረጉት 54ቱ መካከለኛና ከፍተኛ አመራሮች በዋናነት ከፋኖ ጋር ግንኙነት ያደርጋሉ በሚል ምክንያት ሲሆን በእገታም ጭምር ተሳትፎ የነበራቸው አመራሮች ናቸው በሚል መነሻነት እንደሆነ ታውቋል። የእስር ሂደቱ በሁሉም የክልሉ አካባቢዎች የሚቀጥል ሲሆን መከላከያ ለምን ንጹሐንን ይረሽናል? ተብለው ጥያቄ ያነሱ አመራሮች ላይ ትኩረት ባደረገ መልኩ እንደሚሆን የወጡ መረጃዎች ያመለክታሉ። ታጋይ ይሰዋል፣ ትግል ይቀጥላል እያሉ የሙሾ ፖለቲካን መለማመድ ይቁም ተባለ። ትግላችን ከባድ ነው፣ ብዙ ዋጋ ያስከፍላል። ትግላችን ውስብስብ ነው፣ ብዙ ጊዜና ኃይል ይፈልጋል። ትግላችን የሙሾ ሳይሆን የማዕበል ትግል መሆን ይገባዋል ተብሏል። የአማራ ትግል የሙሾ ፖለቲካን ለመለማመድ ወይም የአማራን ሞት ለማራዘም ሳይሆን አማራን አማራን ከመጥፋት እንዲታደገው ነው። ስለዚህ ትግላችን የሙሾ ሳይሆን የማዕበል ልናደርገው ይገባል። የአማራ ትግል እጅግ ከባድና ውስብስብ የሚያደርገው ከውጭ ጠላት ይልቅ የአማራው ባንዳ መብዛቱ ነው። ይህንን የትግላችን ፈታኝ ኃይል ማዕበል ወይም ህዝባዊ በሆነ መልኩ ልናስወግደውና ከህዝባችን ውስጥ መንጥረን ልንታገለው ይገባል እያሉ ነው ብዙዎች። የአማራን ትግል ማዕበል እናደርገው ማለት ትግላችን ህዝባዊ እንዲሆን መስራትና ማድረግ ነው። የሙሾ ፖለቲካ ማለት በየጊዜው የአማራን ጀግኖች እየገበሩ ታጋይ ይሰዋል ትግል ይቀጥላል በሚል የቂል ጥቅስ ይዞ መለማመድ ማለት ነው። ስለዚህ ትግላችን የማዕበል ትግል እናደርገው ይገባል። የማዕበል ትግል ማለት ትግሉ ህዝባዊ ማድረግ ነው። አንድ የአማራ ጀግና ሲሰዋ ሚሊዮን አማራ መነሳት አለበት። አማራ ለአማራ በሚለው ቅኔ መራመድ ይኖርበታል። አማራ ሲሰዋ ህዝባዊ ቁጣን፣ ህዝባዊ ትግልን ማድረግ የማዕበል ትግል ነው ይገባል። በሙሾ ፖለቲካ የሚራመድ ትግል የትም ሊደርስ አይችልም። ምክንያቱም ለመቶ ዓመት በሙሾ ፖለቲካ ውጤቱን በግልጽ እያየ ነው ስለሆነ ፣ ስለዚህ ትግላችን የማዕበል እንጂ የሙሾ ሊሆን አይገባም ተብሏል። በአንድ ኢትዮጵያዊ ሀምሳ ሱዳናዊ ይፈልጋለሁ እንዳለው ፕሬዝዳንት መንግስቱ ኃይለማርያም በአንድ አማራ ሀምሳ ባንዳን እስከመጠየቅ መታገልን መልመድ አለብን። የሙሾ ትግልን ወይም ፖለቲካን አጥፍተን የማዕበል ትግል ለማራመድ ህዝባችን ፖለቲካዊ ስሪት እንዲኖረው ማድረግ ይኖርብናል። ይህም ማለት የአማራን ህዝብ ፖለቲካዊ ህብረት መፍጠር ይኖርብናል። ይህንን ህዝብ በአማራ ታጋይ ካሬዎች ፖለቲካዊና ሁሉን አቀፍ ስልጠና እንዲሰጡ በማድረግ ህዝቡን ወደ ማዕበል ትግል እንዲራመድ ማድረግ ይኖርብናል። በተለይ ህዝባችንን ስለ ብሔርተኝነት ማለትም ስለ አማራ ብሔርተኝነት በሚገባ ልናስተምረው ይገባል። የአማራ ብሔርተኝነት ገና ብዙ ይቀረዋል። ስለዚህ የአማራ ብሔርተኝነትን በሚገባ ልናስተምርና ህዝባችን ጠንካራ ብሔርተኛን እንዲሆን ማድረግ ግድ ይለናል እያሉ ነው።

በሰላም ከመጣ ከየትኛውም ኃይል ጋር ለመነጋገር ዝግጁ ነን ሲሉ መምህራን ገለጹ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝ ጌታ ወፍታኖስ የስድስተኛ ክፍለ ጦር ስር የሚተዳደረው እረፍት የለሹ የደንበጫው ኢንጂነር ክበር ተመስገን ብርጌድ በወረዳ ውስጥ ከሚገኙ መምህራን ጋር ውይይት አካሂዷል ሲል ብርጌዱ አሳውቋል። መምህራኖቹ የሚያስተምሩበት ቀጠና በመግባት ስለ መማር ማስተማር ጉዳይ ከፋኑ አመራሮች ጋር ምክክር እንፈልጋለን ብለው በጠየቁት መሰረት በትላንትናው ዕለት ማለትም ጥቅምት 8 ቀን 2018 ዓ ም በዋዳ አዲስ ዓለም ከተማና በዲባ ገሊላ ቀጠና ገሊላ ከተማ ላይ ውይይቶችን አካሂዷል ብርጌዱ። በውይይቱም ያለውን ወቅታዊ ሁኔታዎች በማንሳት ስለመማር ማስተማሩ አስቸኳይ ሁኔታዎች በማንሳት የብርጌድ አመራር ምላሽ ሰጥቷል ነው የተባለው። የአዲስ አበባ ከተማ አስተዳደር የጣሪያና ግርግዳ ግብር መመሪያ ተግባራዊ እንዳይሆን የጣለውን እገዳ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አርብ ዕለት እንደሻረው እናት ፓርቲ አስታውቋል። ይግባኝ ሰሚ ችሎቱ ከሳሽ ተከራሪ እንጂ ቤትም ሆነ ቦታ እንደሌለው በጉዳዩ ላይ መብትም ሆነ ጥቅም እንዲሁም በፍርድ ቤት እንዲከራከር የወከለው አካል እንደሌለ ገልጦ የስር ፍርድ ቤት ሁለቱን ወገኖች ማከራከር አልነበረበትም በማለት መወሰኑን ፓርቲው ገልጧል። እናት ፓርቲ በ2015 ዓ ም የወጣው መመሪያ ህገወጥ መሆኑን ጠቅሶ በአስተዳደሩ ላይ በመሰረተው ክስ መሰረት የፌዴራሉ ከፍተኛ ፍርድ ቤት መመሪያው ተፈጻሚነት ሊኖረው አይገባም በማለት በጥር 2017 ዓ ም መወሰኑ ይታወሳል። ኤርትራ የተሰሉ የጂኦፖለቲካዊ ጥቅሞችን ለማሳካት በማሰብ የሀገራትን ሉዓላዊነትና የግዛት አንድነትን የሚጥሱ አደገኛ ሙከራዎችን በጽኑ እንደምትቃወም አስታወቀችም። ይህ መግለጫ የተሰጠው የኤርትራ የተባበሩት መንግስታት ድርጅት ቋሚ ተወካይ ሶፊያ ተስፋ ማርያም በኡጋንዳ ካምፓላ በተካሄደው የገለልተኛ ሀገራት ንቅናቄ የሚኒስትሮች ጉባኤ ላይ ባደረጉት ንግግር ነው። ምንም እንኳን አምባሳደር ሶፊያ በንግግራቸው ውስጥ የኢትዮጵያን ስም ባያነሱም የቃላት አጠቃቀማቸውና የመግለጫው ይዘት በወቅታዊው የቀይ ባህርና የአፍሪካ ቀንድ ውጥረት አንጻር በቀጥታ በኢትዮጵያ የባህር በር ጥያቄ ላይ ያነጣጠረ እንደሆነ የፖለቲካ ተንታኞች ይገልጻሉ። ተወካይዋ በመግለጫው ኤርትራ እነዚህን መሰረታዊ መርሆች የሚጥሱ ማንኛውንም አደገኛ ሙከራዎች በጽኑ ትቃወማለች፣ ምክንያቱም እነዚህ ሙከራዎች ከዚህ በፊት ታይቶ የማይታወቅ ቀጠናዊና ዓለም አቀፋዊ አለመረጋጋትን ያስከትላሉ ብለዋል። ይህ የኤርትራ አቋም ነው ኢትዮጵያ ከሶማሊላንድ ጋር የወደብ ስምምነት መፈራረሟን ተከትሎ በቀጠናው ከተፈጠረው ውጥረት ጋር በቀጥታ የተያያዘ መሆኑም ይገመታል። ኤርትራ ከዚህ ቀደም የሶማሊያን የግዛት አንድነት እንደምትደግፍ ስትገልጽ መቆየ ይታወሳል። አምባሳደር ሶፊያ አክለውም ኤርትራ ትልቅ ይሁን ትንሽ፣ የሁሉም ሀገራት ሉዓላዊ መብቶች፣ ነጻነት፣ የግዛት አንድነትና የውሳኔ ሰጭነት ስልጣን እንዲከበር አበክራ እንደምትሰራ ገልጸዋል። ይህ መግለጫ ኤርትራ በኢትዮጵያ የባህር በር ፍላጎት ዙሪያ ያላትን ጠንካራ ተቃውሞ በዓለም አቀፍ መድረክ ላይ በይፋ ያሳየችበት ክስተት መሆኑን አስተያየት ሰጪዎች ይናገራሉ። በተመሳሳይ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ አንቂዎችና ተንታኞች የኤርትራ የነጻነት ትግል በውጭ ኃይሎች ቀስቃሽነትና ድጋፍ ሰጭነት የተካሄደ እንደሆነ በመግለጽ ላይ ይገኛሉ በማለት ትናንት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከሰዋል። የትናንት ታሪክ በውሸት ብዛት ሊፋቅ አይቻልም ያሉት የማነ ኤርትራ በልጆቿ መስዋዕትነት ነጻነቷን ያገኘችው በየተራ በአሜሪካና በሶቪየት ህብረት ሲደገፍ ከነበረ መንግስት ጋር ተዋክታ ነው ብለዋል። ሌላው ቢቀር በኤርትራ ላይ አስከፊ ግፍ የፈጸሙ ኃይሎች ለታሪካዊ ወንጀሎቻቸው ይቅርታ መጠየቅ እንጂ በኤርትራ ቁስል ላይ ጨው መነስነስ አልነበረባቸውም በማለት የማነ ወቅሰዋል። ለሰዓታት የታወጀው የፓኪስታንና የታሊባን ጦርነት ከሽፎ ፓኪስታን ምድር አንቀጥቅጥ የአየር ድብደባ ፈጽማለች። ከቀናት በፊት ሁለቱ ሀገራት የተኩስ አቁም በማወጅ ጦርነቱን ገትተውት የነበረ ቢሆንም ድንገት ፓኪስታን በፈጸመችው ጥቃት ስምምነቱ ፈርሷል። በአፍጋኒስታን ሰማይ ላይ እያጓሩ መብረቅ ያዘነቡት የፓኪስታን የጦር ጀቶች በፈጸሙት ጥቃት በርካታ ሰዎች ለሞትና ለጉዳት ተዳርገዋል። ለሁለት ቀናቶች ይዘልቃል የተባለው የተኩስ አቁም ድንገት በፍንዳታ የሰበረው የፓኪስታን አየር ኃይል አርብ ዕለት በፈጸመው ጥቃት አስር ሰዎች የተገደሉ ሲሆን ደርዘን የሚቆጠሩ ደግሞ ለጉዳት መደረጋቸውን የአፍጋኒስታን መንግስት ገልጸዋል። ፓኪስታን የተኩስ አቁም ስምምነቱን አፍርሳ በፓክቲካ ሶስት ቦታዎች ላይ በቦምብ ደበደበች ሲሉ ስማቸውን እንዳይገለጽ የፈለጉ የታሊባን ከፍተኛ ባለስልጣን ተናግረዋል። ፑቲን ፈርቷል ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በአሜሪካ ከፕሬዝዳንት ትራምፕ ጋር ውይይት ለማድረግ ችለዋል። ከውይይቱ በኋላ ከኤንቢሲ ጋር ቃለ ምልልስ ያደረጉት ዘለንስኪ ሲናገሩ ፑቲን ፈርቷል በማለት ገልጸዋል። ፕሬዝዳንት ዘለንስኪ ዋይት ሀውስ ከወራት በኋላ ተመልሰው የተጓዙት ጨዋታ ቀያር ያሉትን ቶም ሐውክ ሚሳይል ለመጠየቅ እንደነበር አስታውሰዋል። ፕሬዝዳንት ትራምፕ ይህ ሚሳይል እንደሚሰጧቸው ቀደም ሲል ፍንጭ ሰጥቷቸው የነበረ ቢሆንም በትላንቱ ውይይት ግን ፈቃደኛ ለመሆናቸውን ገልጸውላቸዋል ትራምፕ ምክንያት ግጭቱን ያባብሳል የሚል ነው። ትራምፕ በንግግራቸው ቶም ሃውክ በጣም አደገኛ የሆኑ የጦር መሳሪያዎች ናቸው፣ ጦርነትን ለሚወድ ሰው እጅግ አስገራሚና ትክክለኛ ምርጫ የሚሆኑ ናቸው። በጣም ኃይለኛ አደገኛና ትልቅ የሚባሉ መሳሪያዎች ናቸው። ይህንን ጦር መሳሪያ አሁን መስጠት አንፈልግም ያሉ ሲሆን፣ ጦርነቱን ስለማቆም ከፑቲን ጋር መነጋገራቸውን አስረድተዋል። ዘለንስኪ ከኤንቢሲ ጋር ባደረጉት ቃለምልልስ ሲናገሩ ደግሞ ፑቲን የፈራ ይመስለኛል። አሜሪካ ለእኛ ቶም ሃውክ ሚሳኤል ትሰጠናለች የሚል ፍርሃት አድሮበታል እኛም ቶም ሐውክን አግኝተን ጥቅም ላይ የምናውል መስሎት ፈርቷል ብለዋል። ጨምረውም መልካሙን ነገር ፕሬዚዳንት ትራምፕ ይህንን ሚሳይል አንሰጥም ያሉት ለአሁን ነው። ወደፊት አንሰጣችሁም የሚል ቃል አልወጣቸውም። ስለዚህም ፑቲን ከፍርሃት ውስጥ የወጣ አይመስለኝም በማለት አስረድተዋል። ይህ በእንዲህ እንዳለ ቶም ሐውክ ማለት ከባህር ላይ የሚወነጨፍ እስከ 1500 ኪሎ ሜትር የሚጓዝ የረጅም ርቀት ክሩዝ ሚሳይል ሲሆን ለመጀመሪያ ጊዜ ጥቅም ላይ የዋለው በባህረ ሰላጤው ጦርነት ወቅት ነበርም። ሚሳይሉ ከተሰራ አሁን 30 ዓመት ያለፈው በመሆኑ የተለያዩ መሻሻሎች ተደርገውበታል። ቶም ሐውክ አምራች የሆነው ሬይተር እንደገለጸው አዲሱ ቶም ሐውክ ቶክቶም የሚባል መጠሪያ ያለው ሲሆን ከተተኮሰ በኋላ ኢላማዎችን የሚቀያይር ነው። ለሰዓታት ያህል ከተጓዘ በኋላ በሚሰጠው ትዕዛዝ አቅጣጫውን ቀይሮ ሌላ ኢላማ የመምታት አቅም እንዳለው አምራቹ ተናግረዋል። ክብሯንና ክብሯት አድማች ተመልካቾቻችን፣ ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ሰናይ ጊዜ።